ጂቴስስ ሮክስታር ጌም ሰርቶት በ2016 ይለቀቃል ተብሎ በጉጉት የሚጠበቅ ጌም ነው። እናም በዛሬው ቪዲዎችን ንጅ የላቸው የመጣት ም gቴሳን አንድሪያስ ሞር gቴስስን ነው ጌሙን የምትጫወትት ፍላይን ሲሆን ሳይዙን በአጠቃላይ 5 gቢ ነው። ስልካችሁ አሪፍ ከሆነ በአንድ gቢ ራም ስልክ ላይ የሚሰራል። ነገር ግን ሙ በደንብ የሚመከረው በሁት gቢ ራም እና ከዛ በላይ በሆኑ ስልኮች ላይ ነው። የጌሙ ግራፊክስ በጣም አሪፍ ነው። ጌሙን አስተካክላችሁ ለመጫወት እስከ ቪዲዮ መጨረሻ ድረስ መመልከት እንዳረሱ ፋይሎቹን በቅድሚያ ማውረድ ይኖርባቸዋል። ፋይሎቹን የምታገኙት የኔ ቴሌግራም ቻናል ላይ ነው። የቴሌግራም ቻናል ለማታቁት ሊንኩን የኮሜንት የመጀመሪያው ቦታ ላይ ታገኛላችሁ። በመቀጠልም ወደ ፋይሎቹ ጋር ትሄዳላችሁ። ፋይሎቹ እነዚህ ሶስቱ ናቸው። አፕሊኬሽን፣ ኦቢቢዩ እና ዳታ ፋይሉ ናቸው። እነዚህን ሶስት ፋይሎች በስትክክል አውዳችሁ ከጨረሳችሁ በኋላ በቅድሚያ አፕሊኬሽኑን አንድ ጊዜ ነክታችሁ ኢንስታል ታደርጉታላችሁ። አንድ ነክታችሁ ምርጫ ሲመጣ አንደኛ ላይ ኢንስታል ከዛም ኢንስታል የሚለውን ጽሁፍ ትነኩትና እስከሚያወርድ ድረስ ጠብቁታላችሁ። ኢንስታል አድርጎ እንደጨረሰ ደን የምትለውን ትነኳታላችሁ። ከዛም በመቀጠል ደግሞ ኦቢቢ ፋይሉን አንድ ይነክታችሁ፣ አንደኛ ላይ ቪው። ከዛም እስከሚከፍትላችሁ ድረስ ጠብቁ። ከከፈተ በኋላ እንደዚህ አይነት ፎልደር ታገኛላችሁ። እሱን ተጭናችሁ ትይዙና ኮፒ፣ ከዛ ከላይ ነክታችሁ ዲቫይስ ስቶሬጅ አንድሮይድ ኦቪቪ እዚህ ውስጥ ገለብጡታላችሁ ማለት ነው። ገልብጦ እስከሚጨርስላችሁ ድረስ በትግስት ጠብቁት። ኦቪ ፋይሉንም ገልብጦ ከጨረሰላችሁ በኋላ ትመለሳላችሁ እንደገና። ከዛም በመቀጠል ወደ ቅድሞቹ ፋይል ጋር ሄዳችሁ ጂቲኤ ሳ ሞድ ጂቲኤ ሲክስ የሚለውን ዳታ ፋይል አንድ እየነካታችሁ አንደኛ ላይ ቪው፣ ከዛ ውስጥ እንደዚህ አይነት ዳታ ፋይል ስታገኙ ተጨናጭ ትይዙና ኮፒ፣ ከዛ ካለ እየነካታችሁ ዲቫይስ ስቶሬጅ አንድሮይድ ዳታ እዚህ ውስጥ መገልበጥ ነው ይሄንንም ዳታ ፋይሉንም ገልብጦ ከጨረሰላችሁ በኋላ ወረድ ብላችሁ ትፈልጉታላችሁ። ይሄውና እዚህ ጋር አግኝቼዋለሁ። ትከፍቱታላችሁ። ስትከፍቱት እነዚህም ፎልደሮች ታገኛላችሁ። እዚህ ጋር በጥንቃቄ ተመልከቱ። ዋናው ጌሙን አይሰራላችሁም፣ ይሄንን ካላስተካከላችሁ ዋናው ዋናው ጌሙን ለማስተካከል የሚያስፈልጋችሁ ፓርቲ ነው። በደንብ ተመልከቱ። ከዛ ሁለተኛ ላይ ፋይልስ የሚል ፎልደር አለ። እሱን አንዴት ነኩታላችሁ። ከዛ ወረድ ትላላችሁ። ከዛ በኋላ እዚህ ጋር ይሄኛው ፋይል አለ tx የሚለው tx የሚለው ከዛ እሱን አንዴት ነኩታላችሁ። ከዛ ውስጥ እንደዚህ አይነት ብዙ ፋይሎች አሉ። ከዛ እነዚህ በሰማይ ማድረግላችሁን የገባችሁ ስማቸውን ታስተካከላላችሁ ማለት ነው። እነዚህን እነዚህን አራቱ ፋይሎች ጋር ገብታችሁ ስማቸውን ታስተካከላላችሁ። ለምሳሌ አሁን ይሄኛውን ላሳያችሁ ጂቲኤ ስሪ የሚለውን ከዛ ውስጥ ገቡና፣ እንደዚህ ታገኛላችሁ። የተለያዩ ፋይሎች ሪኔም ይላል። አሁን ለምሳሌ እዚህ ጋር ጂቲኤ ስሪ ሪኔም ይላል። አንዴ ነክታችሁ ይሄንን አንዴ ተጭናችሁ ይዙና፣ ከዛ ወረድ ብላችሁ ሪኔም የምትለዋን ትናውቃታላችሁ። ከዛ እንደዚህ ሲመጣ ይህንን ነው የምታጠፉት። ይሄ ሪኔም የምትለዋን ብቻ ነው የምታጠፏት። ሁለቱ ነጥቦች ያስፈልጋል። ይሄው እንደምትመለከቱት እንደዚህ አድርጋችሁ ሪኔም የሚለውን ታጠፉታላችሁ። ከዛም በኋላ ሶስት ስሞች አሉ የመጀመሪያው ኢቲሲ የመጀመሪያው ይሄ ነው። ከዛ ሁለተኛው ደግሞ ፒቪአር ሁለተኛው ይሄ ነው። ሶስተኛው ደግሞ ዲኤክስቲ ነው የምታደርጉት እነዚህን ሶስቱ ነው የምታደርጉት ማለት ነው። ለምሳሌ ለእኔ እና ለአብዛኛው ስልክ የሚሰራው ኢቲሲ ነው። እኔ የሚሰራልኝ ኢቲሲ የሚለው ነው። ስለዚህ ኢቲሲ የሚለው እንዴት እንደ ማድረግ አሳያቸዋለሁ። ኢቲሲ አረግና ደን እንለዋለሁ። ከዛ ኦኬ እያያችሁ ነው። ስሙ እንቀየረልኝ ማለት ነው። የዚህም ፋይል ድጋሚ ሁለተኛውንም ሪኔ የሚለውንም እንደሱ እንቀይረዋለን። ሪኔ የሚለውን ነክተን ከዛ ነካና ሪኔ የሚለውን እናጠፋለን። ከዛም ኢቲሲ ኢቲሲ እናደረገዋለን ከዛ ኦኬ። ስማቸውን መቀየር ማለት ነው። ብዙ የሚያስቸግር ነገር የለውም። ብቻ በስትክል ጻፉ። ከዛ ሪኒ የሚለውንም ይሄኛውንም ድጋሚ ማጥፋት ተመሳሳይ ነው። በቃ ሁሉም ስቴፕ ኢቲሲ ኦኬ። ይኸው እነዚህን ጨረስን ማለት ነው። ይኸው እንደዚህ በምትመለከቱት መንገድ ካልሆነ ጌሙ በፍጹም አይሰራላችሁ። በድጋሚ እንውጣና ደግሞ እዚች ሁለተኛዋ ላይ ስሪ ከሚለው ወደታች ያለውን ፎልደር እሱንም ነኳለን። ከዘዚህ ጋርም ሪኔም የሚላለ እሱንም አንዴ ተጭነን ይዘን ሪኔም አንድ አይነት ነው ሁሉም ላይ የምንጽፈው። ለእናንተ በየትኛው እንደሚሰራ አላቅም። ዲኤክስቲ ሊሰራ ይችላል ፒቪአር ሊሰራ ይችላል፣ ግን በብዛት ኢቲሲ ነው የሚሰራው። ስለዚህ ኢቲሲ ብላችሁ ሞክሩ፣ ዴክስቲ ሞክሩ፣ ፒቪአር ሞክሩ። ብቻ እንዳትሳሳቱ እኔ በማሳያችሁ መንገድ ሁለተኛውንም ተጭናችሁ መያዝ፣ ሪኔም፣ ከዛ ሪኔም የሚለውን ማጥፋት፣ ኢቲሲ ብሎ መጻፍ፣ ከዛ ደን ኦኬ። ይኸው እንደምትመለከቱት ነው። ሪኔም ሪኔም የሚለውን ማጥፋት፣ ሁለቱን ነጥቦች እንዳታጠፉ አደራ። ኢቲሲ ብሎ መጻፍ፣ ደን ኦኬ፣ በድጋሚ ማውጣት። እነዚህ ሁለቱን ጨርሰናል። ሜኑ ላይ ምንም የለም፣ ሞባይል የሚለው ላይም የለም። ፕሌየር የሚለው ጋር ዚጋ ያለው ፎልደር ማለት ነው። እሱንም ተውት፣ ፕሌየር የሚለውንም አይነካም። ፒቪር ነው፣ ይህን እንዳነኩት። ሪኔም ብቻ የሚለውን ነው ስሙ የምቀይሩት። ከዛ ቴክስ ዲ የሚላለ መጨረሻ ላይ እሱን አንዴት ነኩታላችሁ። ወረድ ብላችሁ ዚጋ ሪኔ የሚላለ ሪኔሙን አንዴ ነክታችሁ ከዛ ሪኔም ትሉታላችሁ። በድጋሚ ይሄንንም ኢ ቲ ሲ ብላችሁ መጻፍ። የሁሉንም በቃ አንድ አይነት ነው የምጽፉት። ድጋሚ ሪኔም እዚህ ያነካ አርጋችሁ ኢ ቲ ሲ እንደምታዩት ነው ማለት ነው። ኢ ቲ ሲ አሁን ጨረስን ማለት ነው። ሁሉንም ስቴፕ ገብተን እናረጋግጣለን። እነዚህን በስትክል እናስተካከለን። ይሄው እንደምትመለከቱት ነው። ይሄ እንዳለ በስተክል ተስተካክሏል። ግን የሚያስቸግራችሁ ነገር ካለ ኮሜንት ላይ ጻፉልኝ። አሁን በቀጥታ ወጥተን ጌሙን እንሞክራለን ማለት ነው። ይሄው እንደዚህ አይነት ምርጫ ሲመጣላችሁ ጌሙ ሊከፍት ሲል ኦፍላይን የሚለውን ነው። ምነት ኦፍላይን የሚለውን ትነኩትና ትጠብቁታላችሁ ትንሽ። እንደምትመለከቱት ይሄው ከፍቷል ማለት ነው ጌሙ ከዛ ስታርት ጌም